የክልሉ ሕዝብ በአገልግሎት አሰጣጥ በተደጋጋሚ የሚያነሳቸውን ጥያቄዎች ምላሽ ለመስጠት በቴክኖሎጂ የዘመኑ አሰራሮችን መከተል እንደሚገባ የአማራ ክልል ምክር ቤት ዋና አፈ ጉባኤ ፋንቱ ተስፋዬ አሳሰቡ። በክልሉ የመሶብ አንድ ማዕከል አገልግሎት አሰጣጥን ተግባራዊ ማድረግ የሚያስችል እንቅስቃሴ ተጀምሯል። ኢብራሂም መሀመድ ተጨማሪ ያለው። በአማራ ክልል አሁን ለተፈጠረው የሰላም ችግር ምክንያቶች ከሆኑት መካከል አንዱ የአገልግሎት አሰጣጥ መሆኑን በተደጋጋሚ ህዝቡ በሚያደርጋቸው ውይይቶች ይገልጻል። ይህንን ችግር መቅረፍ የሚያስችልና በህዝቡና በመንግስት መካከል ያለውን ግንኙነት ለማሻሻል በሁለተኛው ሀገር በቀል የኢኮኖሚ ማሻሻያ የአገልግሎት አሰጣጥን ማሻሻል ትኩረት ተሰጥቶት እየተሰራ ነው። በማሻሻያው መሰረትም በሀገር አቀፍ ደረጃ የሞሰብ የአንድ ማዕከል አገልግሎት መስጫ ይፋ ተደርጎ ወደ ስራ ገብቷል። ይህንን ተሞክሮ መነሻ በማድረግም በአማራ ክልል በአራት ማዕከላት የሞሰብ የአንድ ማዕከልን ተግባራዊ ለማድረግ እንቅስቃሴ ተጀምሯል። የደሴ ከተማ አስተዳደር ተቀዳሚ ምክትል ከንቲባ ሳሙኤል ሞላልኝ በልማትና ሌሎች ተግባራት የህዝቡን እርካታ ፈጥረናል፣ የአገልግሎት አሰጣጣችን ግን ህዝቡን አማሯል። ይህንን ችግር ለመቅረፍ በከተማው የሞሰብ የአንድ ማዕከል አገልግሎት መስጫን በ2018 ወደ ስራ ለማስገባት ተቋማት ተለይተው በትብብር እየሰራን ነው ብለዋል እንደ በጣም ኃይለኛ የሆነ ተነሳሽነት አለን። ትልቅ ተነሳሽነት ነው ያለን መሬት ላይ በደንብ እናሳርፈዋለን የሚል አቋም ነው ያለኝ። የመጀመሪያው ምንድን ነው የምናደርገው አሁን ስልጠና ነው የምንወስደው። ሶፍትዌሮችም እዚህ ደቨሎፕ የተደረጉ ስላሉ እነዚህን አድብት የምናደርግበት ሁኔታ ነው የሚፈጠረው። ወደዚህ እነዚህን በቀጥታ ምንወስድበት ነው የሚፈጠረው። ስለዚህ በአጭር ጊዜ ውስጥ የተሻለ ነገር መስራት እንችላለን፣ እንጂ ቁርጠኛ ነን። ለዚህ ደግሞ በቀጣይ በ2018 በጀት ዓመት ወደ ትግበራ ገብተን ህብረተሰቡ ውስጥ የተለየ ነገር እንፈጥራለን ብዬ አስባለሁ። የክልሉ ሲቪል ሰርቪስ ኮሚሽን ኮሚሽነር ባንቻ አምላክ ገብረ ማርያም በክልሉ የሞሰብ የአንድ ማዕከልን ተግባራዊ ማድረግ የሚያስችል ስራ ተጀምሯል፣ የተለያዩ ተቋማት የተካተቱበት ኮሚቴ ተዋቅሮ ህዝቡ በአገልግሎት አሰጣጣቸው የተማረረባቸውን አስር ተቋማት ተለይተዋል ብለዋል። ከሳይንስና ኢኖቬሽን ከገንዘብ ቢሮ፣ ከቤቶችና ከኮንስትራክሽን ቢሮ፣ ከእርሰ መስተዳድር ጽህፈት ቤት ከዚህ ጋር የተውጣጡ ኮሚቴዎች ቢሮ ኃላፊዎች ያሉበት ነው። ኮሚቴው የአብይ ኮሚቴ የቴክኖሎጂ ዘርፍ አለ፣ የአገልግሎት ዘርፍ አለ፣ የህግ ማዕቀፍ ዘርፍ አለ፣ የኮንስትራክሽን ዘርፍ አለ። እነዚህም ተቋማትን መሰረት ያደረገና ከእኛም ተቋም በርከት ያለ ያለበት ንዑስ ኮሚቴ ተዘጋጅቶ ሁሉም እቅድ አቅደዋል። በቅዱ ላይ ተግባብተዋል። በተለይም ደግሞ የህዝብ ቅሬታ የሚበዛባቸው የአገልግሎት ያላቸው ተቋማትን አስር ተቋማትን እንደ ክልል ለይተናል። ማዕከሉን ተግባራዊ ማድረግ የሚያስችል ቦታን የመለየት የህግ ማዕቀፎችን በማዘጋጀት በኩልም ብዙ ርቀት ተጉዘናል። አገልግሎቱ ተግባራዊ የሚሆንበትን ህንፃ መልሶ ማልማት የሚያስችል የዲዛይን ስራ እየተሰራ ነው። ከተቋማት ጋር በተደረሰው መግባባት መሰረትም የተግባራዊ እንቅስቃሴውን ማገዝ የሚያስችል በሞሰብ አንድ ማዕከል የአገልግሎት መስጫ ልምድ ልውውጥ አካሄደናል ብለዋል። ኮሚሽነሯ በክልሉ በኩል ትልቅ ኮሚትመንት ያለ የክልሉ የበላይ አመራሮችም ይህንን በቅርበት የሚከታተሉት ነው፣ እየደገፉት ያለ ነው። ሁሉም ተቋማት ደግሞ ለዚህ ርብርም ማድረግ አለባቸው ተብሎ ሌሎች መድረኮችን ጎን ለጎን እየተመራ ይሄም መቀጠል ስላለበት ነው። ዛሬ ይሄ መድረክ የተመቻቸ ጥሩ ግብዓት አግኝተናል ብዬ ነው የማስበው። ለክልላችን እንደ ክልል የአንድ ማዕከል አገልግሎት ሊሆን የሚችል ህንፃውን ሪኖ ቤት አድርገን የምናስጀምርበት እንደ ከተማ ደግሞ በነዚህ ሶስቱ ከተሞች ያለውን አስጀምረን ቀጣይ ደብረ ብርሃን፣ ኮምቦልቻ እና ሌሎች ወልዲያ ደብረ ማርቆስ እና ደብረ ታቦር እያለ ስራውን እያሰፋ ነው የምንሄድበት የህዝቡን የእርካታ ደረጃ የምናሳድግበት ሁኔታ ይፈጠራል ብዬ ነው ማሰብ። የአማራ ክልል ምክር ቤት ዋና አፈ ጉባኤ ፋንቱ ተስፋዬ የክልሉ ህዝብ በአገልግሎት አሰጣጥ በተደጋጋሚ የሚያነሳቸውን ጥያቄዎች ምላሽ ለመስጠት በቴክኖሎጂ የዘመኑ አሰራሮችን መከተል እንደሚገባ አሳስበዋል። በተለይ የህዝብ ጥያቄዎች እንዲመለሱ የህዝብ ጥያቄዎችም እንዴት እየተመለሱ እንደሆነ ክትትልና ቁጥጥር የምናደርግበት አግባብ ስለሆነ ይህን ተሞክሮ ማየታችን ለቀጣይ የህዝቡ ጥያቄዎች በተገቢው ሊያስመልሱ የሚችሉ ስራዎች እየተሰሩ ናቸው የሚለውም ክትትልና ቁጥጥር ድጋፍም ለማድረግ ለህዝቡም ያለበትን ክልላችን የህዝብ ጥያቄ ለመመለስ እየተንቀሳቀሰ ያለበትን ሂደት ለማስረዳት ድርሻው ትልቅ ነውና ከዚህ አንጻር ምክር ቤቶችም እነዚህ በአንድ መስኮት የምናገኛቸው አገልግሎቶች ተጠናክረው እንዲሄዱ የህዝቡ ክልላችንም ህዝቡን ጋር መረጃዎችን በመስጠት የህዝቡን ጥያቄዎች ወደሚመለከታቸው ቢሮዎች በማቅረብ አፈታቱ ሂደቱንም በተገቢው ለመከታተል ያገኘ ነው ተሞክሮ በክልሉ ተግባራዊ ለማድረግ እንቅስቃሴ የተጀመረው የሞሰብ የአንድ ማዕከል አገልግሎት መስጫ የህዝቡን የዘመናት የአገልግሎት አሰጣጥ ጥያቄ ምላሽ የሚሰጥ ነው። ለተግባራዊነቱ ምክር ቤቱ ከክትትልና ቁጥጥር ባሻገር ተገቢውን ድጋፍ ያደርጋል ሲሉ ዋና አፈ ጉባኤዋ ተናግረዋል።